ወፎችም ጠፍተዋል እንደ ድሮ አይመጡም። ሽማግሎች ዛፍ ስር ሸንጎ አይቀመጡም። ያልጠኑ ጥጃዎች እየፈነጠዙ መስክ ላይ አይሮጡም። ልጆች ሲቆጧቸው ቶሎ አይደነግጡም። ሕፃናት አውቀዋል እንደ ልጅ አይፈሩም። በእሳት ዙሪያ ከበው ተረት አያወሩም። ከዕለታት አንድ ቀን አይባልም ቀረ ያልኖረውን ዕድሜ ልጅም እየኖረ ወንዞችም ደርቀዋል እያሉ አይፈሱም። ወጣቶች ደክመዋል ለሽበት አይደርሱም። ክረምትና በጋም ተናፍቀው አይመጡም። ቀኖቹ ሮጠዋል ምንም ጊዜ አይሰጡም። እየገሰገሰ እንዲህ እየጋለበ ጊዜ በቀን ፈረስ ዘመን ቢያስስም በአመት ባል ቀን እንኳን አመት ባል አይደርስም። አሁን እንደ ድሮው አሁን ያለ አይመስልም። ቀብር ይፋጠናል ለቅሶ አይደረስም። መርዶ አይተረክክም ሞትም አይፈራ በሰርግ ቤት እንኳን አይሞቅም ጭፈራ። ላደራ የሚበቃ ሰው አንሷል ባገሩ ጎረቤት አይመጣም ጠንክሮ አላጥሩ። እናቶች በፍቅር ቡና አይጠጣጡም። ምን አገባኛሉ የሰው ልጅ አይቀጡም ሁሉም ነገር ቢኖር በቃ ምንም የለም። ጥም አይቆርጥም፣ ውሃ አይማርቅም። ቀለም ገበታ ላይ ያለም እህል ቆርሶ ይዞ መተክስ አያጣም። ይሰከራል ቶሎ በወግ አይጠጣም። በቃ በቃ ደስታ የለም፣ በቃ ምንም የለም። ምኞትም ተመኘ የድሮውን ነገር ጠቅሎ ሄደና አገር ከራሱ አገር አብሮ መብላት ቀርቶ ፍቅር የጠፋለት ደስታም ይጨክናል፣ ተስፋም ይጨፍናል። የፊቷ አይታይም በአሁን ይደፈናል። መልኳ አይናገርም፣ ተፈጥሮም ዝም ይላል። ሙሉ ህይወት የለም ሁሉም ባዶ።